በጣም ብዙ እንድጠላው የሚያደርጉ ተግባራቶችን ስላደረገ አንቺ ብዙ ነገር አድርገሻል። እሱም እሺ ብዙ ነገር አድርጓል። ዛሬ ለፉትና ሁሉን ነገር ለፉትና እኛም ከመሀላችሁ እንወጣለን። እናንተ ግን ሰላም አውሩት። ፍላጎቷን አደረግሽው ማለት ከነሱ ጋር እንድትጣላ ስለማልፈልግ ካሁን በኋላ ብቻዬን ሄዳ ብያለሽው። እውነት ነው። ለምን በማህበር አትታቀፍም? ሂደህ ሌላ ግርግር ውስጥ አንግባ። አንዴ እናውራ እሺ። በምንኛ ትንገር? በውብ ቋንቋ ትንገር? በአማርኛ ነው እስከዛሬ እየነገረች ያለችው። አልፈልግም፣ ይገባል። ዳን እየሰማኸኝ ነው? በሕይወቴ ጉረኛውን እንዳይመቸኝ ይገባህ። ይሄ ልጅ ዝም ብሎ ጉራ ብቻ ንፋስ በለው ይገባህ። ስለዚህ እኔ ከዚህ በላይ ዝም ብሎ መቆየት አይጠበቅብኝም። ከሱ ጋርም አትመካፈት አልፈልግም። አንዳንድ ጊዜ አፈን በከፈትክ ቁጥር ትቀላለህ ነው። ስለዚህ አመሰግናለሁ። ለዛ ነው ብርድ ብርድ ያለ ነፋስ በለው ይላል። እንዴ አንቀጠቀጠ፣ ጋቢ ልበስበት ሩታ ተረጋግተሽ ወዲህ ተመለሽ፣ ቀልብሽም መልሽ። ሩታ ሁለት፣ የማን ቀልብ ዛሬ የማደርገው ለመጨረሻ ጊዜ ነው? ወይስ ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሼ መጥቻለሁ። እውነት ለመናገር ናፍቃችሁኛለሁ። ለሆነ ረጅም ጊዜ ወደናንተ ከመጣሁና ከረጅም ጊዜ በኋላ ነው ዛሬ ያያችሁኝ። እኔም ናፍቃችሁኝ ነበረ። ስለተገናኘን ደስ ብሎኛል። ዛሬ የመጣሁበት ዋነኛው ዓላማው ሁላችሁም የምትፈልጉትን ነገር ነው ይዤ የመጣሁትኝ። አብርሽና ሩታ ይበቃችኋል ብዬ አስባለሁ። ማለት ከዚህ በላይ መጣላቱ፣ ከዚህ በላይ መገፋፋቱ አያስፈልግም፣ በቂ ነው ብዬ አስባለሁ። እና እኔ ይህንን ያሰብኩበት የመጀመሪያው ነገር ሩታ ከይሳ ጋር ከምትሆን ከአብርሽ ጋር ብትሆን ይቀለኛል። ምክንያቱም አብርሽ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ብዙ ነገሮችን ለሷ ብሎ ያደርጋል፣ ብዙ ነገሮችንም አድርጓል እስካሁን እና እንዲህ ከሚወዳት ልጅ መለየቷ ልክ ነው ብዬ አላስብም። አይ ነው የተለየ የሆነ ስሜቶች ነበሩ። ኔጋ በፊት በነበረ ነገር ላይ ለሩት የሆነ ስሜት አለኝ። ያ ቢሆንም ግን ሩታ መሆን ካለባት መሆን ያለባት ካብርሽ ጋር ነው። ምክንያቱም ከራሱ በላይ ስለሚጨነቅላት ከራሱ በላይ ስለሚያስብላት ከሱ ጋር መሆን አለባት ብዬ አስባለሁ። ይስሐቅ ለእሷ የሚገባት አይነት ልጅ አረ አይገባትም። ይስሐቅ ከእሷ ጋር መሆን ያለበት ልጅም አይደለም። አላቅም በምን መንገድ ወይም ደግሞ በምን መልኩ እሱን እንደመረጠችው ባላቅም፣ ምኑ ማርኳት፣ ምኑን ወደው እንደሆነ ባላውቅም ከእሱ ጋር መሆንም መርጣለች። ያ ደግሞ ደስ አላለኝ፣ እኔ አልተመቸኝ። ምክንያቱም ይስሐቅ የቀርበው ጓደኛ ነው። ብዙ ነገሮችን ስለሷ ስለነገርኩት፣ ብዙ ነገሮችን ስለሷ ስለአወራውትም ነው ለሷ እንደዚህ አይነት ስሜት ሊኖረው ይቻለው እና ከኔ እነዛን ሁሉ መረጃዎች ወስዶ በኋላ ጓደኛዬ፣ ወንድሜ የምለው ሰው ይሄን ማድረጉ በጣም ነው ያናደደኝ። በጣምም ስላስከፋኝ ልክም ነው ብዬ ስለማላስብ ነው ዛሬ አብርሽና ሩታ ለማስታረቅ የጠሯቸው። ያው ይሰሙኛል ብዬ አስባለሁ። በመሀላችን ጥሩ መከባበርና ጥሩ ነገር አለና፣ ምናልባት ከአብርሽ ጋር ነው እንጂ ከሩታ ጋር ጥሩ መከባበርና መደማመጥ አለንና ታዳመጠኛልሽ ብዬ አስባለሁኝ። ዛሬ ተሳክቶልኝ ሁለቱ አንድ ላይ ከሆኑ ነገሮች ከዚህ በኋላ ምንም ነገር የሚያስጨንቅም ስጋት የሚፈጥርም ነገር እኔ አልፈጥርም በራሴ በኩል። ሁለቱ አንድ ላይ ከሆኑ ምንም ችግር አልፈጥርም። ነገር ግን ሁለቱ አንድ ላይ ሳይሆኑ ይስሐቅና ሩታ አብረው እንዲሆኑ መቼም አልፈቅድም። ማለት ማድረግ የምችለውን ማድረግ አቅሜ የፈቀደውን ያክል ነገር አድርጌ ሁለቱ አንድ ላይ እንዳይሆኑ አደርጋለሁ። ይስሐቅም አሁን ላይ እኔን አላወቀኝም ማለት ያለውበትን ነገር ስላልተረዳ ነው። ለሩታ በማሰብ ነው ምንም ነገር ለማድረግ ያልሞከርኩትኝ። ከዚህ በኋላ ግን ሩታና ብርሽን ለማሳረቅ ሞክራለሁ። ነገር ግን ሩታ አሳፈሪኝ ብላ ከይሳጋ የምትሆን ከሆነ የማልፈልገውን ማንነት አመጣለሁ። ትናንት የነበረውን ዳኒ አስተካክል ምናምን ያላችሁኝም ባህሪን ሳልፈልግ መልሽ አመጣዋለሁ። ምክንያቱም ሩታ ከይሳጋ አትሆነም። ይሳቅ ደግሞ አትድከም፣ አትልፋ። ምክንያቱም ከአንተ ጋር አትሆንም። እሷ መሆን ብትፈልግም እኔም አልፈቅድልህም። በቃ በራሴ ልፈቅድ አልችልም። አብርሽ ነገሮችን ቢተዋቸው እንኳን እኔ እንደማልተው ከዚህ በፊት ነግሬሃለሁ። አሁንም ደግሜ ደግሜ እነግርሃለሁ። ይስሐቅ አብርሽ ቢተውህ እኔ አልተወህ። መቼም አንተ ከሩታ ጋር እንድትሆን አላደርግም። አቅም የፈቀደውን ነገር በሙሉ አደርጋለሁ። ስለዚህ ሁለቱ አንድ ላይ ከሚሆኑ የተሻለውን መንገድ ብዬ ያሰብኩት ነገር ምንድን ነው አብርሽና ሩታ ማስታረቅ ስለዚህ አብርሽና ሩታ ታርቀው ነገሮች ሰላም እንዲሆኑ ፈልጋለሁ። ያን ለማድረግ ሞክራለሁ። ይስሐቅና ሩታ አብረው ሆኖ መቼም ሰላም ሊሰማኝ አይችልም። መቼም ደግሞ እንደዛ እንዲሆኑ አብረው እንዲሆን አልፈቅድም። በቻልኩት አቅም ማድረግ የምችለውን ጥግረስ ሄጄ ሁለቱ አንድ ላይ እንዳይሆኑ አረጋለሁ። ነገር ግን አብርሽና ሩታ ዛሬ ሰምተውኝ ከታረቁና ሰላም ከወረደ በጣም ነው ደስ የሚለኝ። በቅ ነገሮች እኔጋ ያሉትን ነገሮች ከዚህ በፊትም አይታችኋል። እውነት አብረሽና ሩት አብረው የሚሆኑ ከሆነ ነገሮችን ለማቆም እኔጋ ምንም ችግር አልፈጠረም፣ እኔም አልፈጥረም። ነገር ግን ከይስሐቅ ጋ አትሆንም። ብዙዎቻችሁ እየጠየቃችሁ ነበር፣ ይስሐቅ ጓደኛህ አይደል እንዲ ምን ችግር አለው ምናምን። ይስሐቅ ጓደኛዬ የመሆኑ ነው እኔ ነገሩ እንዳከብድብኝ ያደረገው፣ ምክንያቱም ለሩት ያለኝን ነገር ነግረዋለ፣ ለሩት ያለኝን ፍላጎት አሳውቀዋለሁ ና ይህን ፍላጎት እያወቀ ነው እሱ ከሩታ ጋር ለመሆን የሞከረው። ስለዚህ ያደረገው ነገር ልክ ስላልሆነ፣ መቼም ቢሆን መቼም ቢሆን አብርሃም መጥቷል ለክስ። ለምን እንዴ? ይፈለከው ነው ማውራት ያለብኝን ነገር ለቤተሰቦቼ ነግሬያቸው፣ ነገር ሰላማዊ ነገር ለመፍጠር ነው። ካሜራውን ያልታየ ነገር ወይ ደሞ ካሜራው የማያውቀው ነገር ወይ ደሞ ኦዲየንሶቻችን የማያውቁት አዲስ ነገር የለም። ገባህ አይደል? አዳምጠኝ፣ ተረጋጋና አዳምጠኝ። ምንም አዲስ ነገር የተፈጠረ ነገር የለም። ገባህ አይደል? ኖ እኔ አልፈልግም። እኔ ለቤተሰቦቼ ያደረኩትን ነገር ማሳወቅ አለብኝ አይደለም አንተ እንዴ ጋር ስታራው ጥሩ ሰው ነው። አሁን ዛሬ ላይ ለማስታረቅ አይነት ነገር ከዛ በፊት ያው ሁሉ ነገር ስታደርግ ሰው ስትጥር ቆይተህ ዛሬ ላይ ደግሞ ሌላ አይነት ባህሪ ብታሳየኝ እኔ አልሰማህም። ገባህ ስለዚህ ጥሩ ነገር ልታደርጉ አትችልም፣ እንጂ ልታታርቀን አትችልም። እሱ እሷ ትምጣና እሷ ደርሳ እኔ ለማጣናት የማደርገው ነገር ከሆነ ኦፍኮርስ ግን ደግሞ እኔ በዚህ ሰዓት ላይ ማለት ነው ለሩት አስፈላጊ ብዬ የማስበው የሰው ልጅ ይቀየራል። ገባህ አይደል? ላይ ላይ እንዳታራቂ የሆነ ትቀርባላለች። ያን ያ እኔና እሷ ተጣልተን ነበር ስትሰራ ነበር። ገባህ አይደል? የሰው ልጅ ነው። መሳሳቴ ያለ ነገር ነው። መሳሳት ምንም ያለ ነገር ነው። ስማኝማ፣ ስማኝማ፣ ሁላችንም ስሜታዊ ስንሆን የምንናገረው ነገር የተለያየ ነው። ገባህ አይደል? አንተም ስሜታዊ የሆነ ብዙ ነገር ተናግሬ ይሆናል። እሷም ስሜታዊ የሆነ ብዙ ነገር ተናግሬ ይሆናል። እኔ ዛሬ ጠሯቸው። እኔም ስሜታዊ ሆኜ ብዙ ነገር አርጋለሁ። ትናንትና ዛሬ አንተ ጋር መጥቼ ጥሩ ሰው እያልኩ አደለ ገባህ አይደለ? ግን ደግሞ የሰው ልጅ ነው ይቀየራል። ሁሌ መጥፎ ሰው እሆናለሁ ማለት አደለ፣ ሁሌ የማደርገው ነገር መጥፎ ነው ማለት አለ። አንዳንዴም ጥሩ ነገር ላደርግ እችላለሁ። አይ ኖ እንደዚህ መናገር ብታወራ፣ ብዙ ነገር ብትናገር ልክ ነህ። አልፈረድኩ ገባህ አይደለ? የምታረጋቸው የምትናገራቸው ነገሮች በሙሉ ልክ ናቸው ግን ደግሞ ሰው መሆነኝ አትርሳ። ገባ መቀየር ይቻላል። የሰው ልጅ ልትቀየር ምንም ልትችል ይችላል። ግን ደግሞ እኛ ሁሉንም ነገር ደክተናል ነው። ስለዚህ ከኢሳይ ጋር እንድትመርጣለህ ምርጫ እሱ ነው። ከሱ የፈለገችው ምርጫ መከተል ነው ፍላጎት። አንተ ጠርቼ ብዙ ነገር አወራኋት፣ ይቅርታ ጠየኳት ምናምን። ስለዚህ ፍላጎት የላትም። እኔ ደግሞ በግዳጅ ምንም ነገር ላደርጋት አችልም። ስለዚህ በቃ ትቼ፣ ስሜታዊ ስለሆነ ነው። ለምንድነው አንተ ስሜታዊነቷን አትረደው? አብራም፣ አንተም እኮ ብዙ ነገር አደርጋል። አንተ እኮ ብዙ ሰዎችን አምጥተሃል በህይወት እና ፍቅር ብዙ ሰው አምጥተሃል በህይወት ገባህ አይደለ እንዴ? በእሷም እኮ መፍረድ የለብህም። ዛሬ እሷ አዲስ ሰው ይዛዝ ስለመጣች አይደለም መሆን ያለበት። እኔ እኮ ትቻለሁ። አሁን በድጋሚ ወደኋላ ለማን ነው የተውካት? ልንገርህ አይደል፣ አንድ ሴት ልጅ ቤት ለቃ ውጪ ማደር ከጀመረች ለህይወት ያታስፈልገኝ ማለቀ በቃ። ገባህ የት እንዳደረች በምን ታውቃለህ? አብርሃም ከማንም በላይ ሩታን ታውቃታለህ። ሩታ ነገሮችን አንተ ትኩረትን ለመመለስ ወይ ደሞ የሆነ ነገር እንድታስብ ብላ እንጂ ካንተ ሌላ ወንድ ጋር ሄዳ እንደማተኛ ታውቃለህ። ውስጥ እኮ ያንን ያምናል። ገባህ አይደለ እኔ ብዙ ነገር እኮ ሩታን እኮ ከእኔ ጋር ለማድረግ ብዙ ነገር ሞክሬያለሁ አይደል። ነገር ግን አልሆነችም። ቢኖር በቀደም ከሱ ጋር ያልከው አንተ መረጋጋት ለምን እንዳልቻልከን ያልገባኝ። ተረጋጋና እኔ ለማጣላት ከሆነ አሁን የጠራሁ። ተረጋጋና አዳምጠኝ። ለማጣላት አልጠራም። ለምን አንተ አሁን ይሄን ሁሉ ነገር እየተናገርከኝ? ምን ምንም እያልኩህ አይደለም። ይሄ የኔ ባህሪ አይደለም። አንተን ቆሜ እንደዚህ ትሪት ማድረግ ወይ ደግሞ እየተነማመጥኩ የማውራ ሰላም እንዲወርድ ስለፈለግኩኝ ነው። ገባህ አይደለ? ሰላም እንድትሆኑ ስለምፈልግ ብቻ ነው ያልኩ ያለሁት። ሰላም እንዲወርድማ ብትፈልግ ኖሮ በቀደም መጣ ከሱ ጋር አትጣላም ነበር። በዛ ለራስህ እንደፈለግካት አርገህ ነው ትጥጥቅ ትጥጋ ነው። ምን ማድረግ ነበረብኝ? ምን ማድረግ ነበረብኝ?

ስለዚህ አሁንም ቢሆን ትምጣ ካልክ ትምጣ፣ ታውቅ ታገሳለህ። አውራት ግን መጀመሪያ አንተ ተረጋጋና ተረጋጋና፣ አንዴ እሷ ስትመጣም እንደዚህ ሆነ እምታወራ ከሆነ ምንም ነገር አንፈይድም፣ ምንም ለውጥ አይመጣም። በጣም ስሜት የሆነ እየሆንክ ነው አብርሃም፣ እኔ እንደዚህ ዐይነት ማነት እንዳለህ አላውቅም። በቃ ተረጋጋ። እስኪ እንደ እሷ ነው ያንተ ማድረግ የምትፈልግ ከሆነ በቃ ተረጋጋ። እኔም፣ ሁላችንም አሁን በዙሪያ ያሉ ሰዎች እንዳለ እንወጣልሀለን። አንተ መጀመሪያ እሺ አሁን እየመጣች ነው። ምንም ክፉ ነገር እንዳትናገር እኮ በቃ ምንም ክፉ ነገር አትናገር። አንድ ነገር እንገርን ያውን መጨቃጨቅ ምናምን አልፈልግም። ትናንትና ከሷ ጋር የተጨቃጨቅ ጭቅጭቅ አይደለም ዛሬ ደሞ፣ በተጨቃጨቁ ቁጥር እያመመኝ ነው። ገባህ? ስለዚህ ያው መታላለች ያለውን ነገር ከራሷ አንደበት ስማት፣ አዳምጣት። እኔ ዝም ነው ማውራው፣ ነገር አይኖርም በእሷ ፊት ማለት ነው። ለምን? ትናንትና ጨርሳልኛለች። በቃ አልፈልግም ብለህ ነው ተረዳት።

ያወጥሽ ወጣ። እኔ ምን መሰለሽ ዛሬ አሰብኩት ሀሳብ ከይሳጋ ይወሻልሽ ከይሳጋ እያደረግሽ ያለሽ ነገር ልክ አይደለም። ከዚህ በላይ መጎዳዳት ወይ ደግሞ መጣላት የለባችሁም ብዬ አስባለሁ። ገባሽ አይደል? ከዚህ በኋላ ነገሮች እየከረሩ በሄዱ ቁጥር ማለት ነው መሀላችሁ ያለው ክፍተት ይሰፋል። ተረዳሽ? እኔ ጥሩ ሰው ሆኜ ወይ ምናምን መልካም እያልኩሽ አይደል፣ ገባሽ ጥሩ ሰው ነኝ ወይ ደግሞ እኔ ዛሬ ተቀይሬያለሁ ምናምን ልልሽ ፈልጌ ሳይሆን ግን ደግሞ ለአንቺ በቃ ወሳኝ ሰው ብዬ የማስበው አብርሃም ነው ገባሽ አይደል ትናንትና ብዙ ነገሮችን አሳልፋችሁ የመጣችሁት ከአብርሃም ጋር ነው ብዙ ችግሮችን ብዙ ነገሮችን አብራችሁ አሳልፋችሁ ሰው ገባሽ ዛሬ ነገሮች የተመቻችሁ ነገር ላይ ስለሆነ እሺ ማለት ነው ማንንም ሰው ማግኘት ስለቻልሽ ወይም ደግሞ የፈለግሽው ነገር ማድረግ ስለቻልሽ ትናንት አብሮች ብዙ ነገር ያሳለፈውን ግን አብርሃምን መጣል አለብሽ ብዬ አላስብም ገባሽ አይደል አዎ የምትውጁ የመታሰቢለት ሰው ከሆንሽ አሁንም ከአብርሃም በሰላም ሁኑ ብዬሽ ስለማሰብ ነው ገባሽ አይደለ። እሺ አንተ፣ ሲጀመር ይሄንን ለማድረግ ማን አነሳሳ፣ ምን አነሳሳ? የቀደም ዕለት እኔ እና ይስሐቅም ታክ ያወራው ነበር። አሁን ማስመሰል አይጠበቅብኝም ጀርመን። ዋናው ነገር አንቺ ከይስሐቅ ጋር መሆን የለብሽ፣ አንቺ መሆን ያለብሽ ከአብርሃም ጋር ነው እኔ ምን ፈልገው ሰው ጋር መሆን እንችላለሁ። አንተ ማን ከማን ጋር መሆን እንዳለብኝ አንተ አትነግረኝም። በመጀመሪያ ሩታ ሩታ ነው። እኔ ማንንም ልሆን እኔ የተመቸኝ መሆን እችላለሁ እኮ። ለምን እንደው በማያገባችሁ ነው። እቺኛዋ ሩታ ደስ አላለችም። እሺ እኔ እቺኛዋ ሩታ አልተመቸችኝም። ገባሽ። እኔ ለአንተ ምቾት ነው እንዴ የምቀያየረው? እሺ ትናንት አብርሃም አብርሃም የምትይውን ሩታ ሁኚ። በቃ አለቀ። ታይው ሌላውን። ገባሽ አይደለ አለፈ። እሱ ስላለፈበት መሆን አልችልም። ምንድ ነው እንደዚህ ያደረገች ነገር? አሁን ምን የተለየ ነገር መጣ? አብርሃምን አስጠልቶ ይስቅን ሊያስወድድሽ የቻለ ነገር ምን ነገር መጣ? ከይስቅ ምንም የተለየ ነገር የለም። ገባሽ አይደለ? አብርሃም ነው የሚወድሽ። በቃ ይስቅ ትላንት የመጣ ሰው ነው በቃ። አብርሃም ከኔም በላይ በፊት አብሮች ነበረ ማለት እኔ ከሱ በፊት ባቅሽም፣ ግን አብሮሽ ፍቅረኛሽ ይነበረው አብርሃም ነው። ብዙ ነገሮችን ያሳለፍሽው ከአብርሃም ጋር ነው እሱን አውቃለሁ። አንተ መናገር አይጠበቀብህም እኮ። ካወቅሽ ለምንድን ነው ታዲያ ውሳኔሽን ከአብርሃም ጋር የማታደርጊው? ለምዶ መለያየትን ውሳኔ እንደ ማለት ነገር ግትርነትሽ አሁን ያመጣሽው ባህሪሽ ማለት ነው ነገ ዋጋ እንዲያስከፍልሽ እሱ ሌላ ህይወት ጀምሮ ማለት ነው ሌላ ነገር ውስጥ ከምትገቢ ነገሮችን ዛሬ ላይ ሳይሰፉ ከዚህ በላይ ሳይሄዱ አንድ ላይ ሆነና ነገሮችን አብሩት። ታዲያ ለምን አይጀምርም? ለምን አንጥራት ማበረታቱት። እናንተ ይጀምር ችግር የለው። ማን ሲጎዳ ይቅደም እኔ ነኝ መጎዳው ስለላይው ስለጀመረ አንተ ሳሳፍ ጎጂያለች ሩት፣ አታስመስይ። የሆድሽን አስመሳይ ማለት ማለት ነው። ሰቀለሽ አንቺ ነሽ። ምክንያቱም ውስጥሽ ያለውን ስሜት ደብቀሽ ማለት ነው። ምንም እንዳልተፈጠረ ለእሱ አታስቢ፣ እሱን አታፈቅሪው፣ አሁን የጠላሽው አታስመስይ። ገባሽ? እኔ ትላንትና ብዙ ነገር ለማድረግ ብሞክር ከአንቺ ጋር ልብሽ አብርሃም ጋር ስለሆነ አልሆነም። አሁን ሳጋ ምን እንዳገኘሽ ባላውቅም ምን እንደተፈጠረ ባላውቅም፣ ግን አንቺን የሚወድሽ የሚያስብልሽ ከእኔ በላይ ነው እንጂ ከእኔ በላይ የሚያፈቅርሽ አብርሃም እሱን የሚመስል አፍቃሪ አታድርግ። ስለዚህ ያለሽ አንድ እና አንድ አማራጭ ምንድነው? ልብሽን ይሄ ማለት አሁን እየተሰማሽ ያለውን ነገር አረጋጊውና ሰላም አወርድሽ ከአብርሃም ጋርኝ በቃኛም እየራሳችን መሄድ ያለብን ቦታ አንይት መሄድ ያለብን ቦታ እኮ መሄድ ብትጀምር ጥሩ ነበር። አሁንም ግን ስቲል ነው እዚህ እንደገና ደግሞ እየተጎዳሽ ነው ምናምን። የግድ እናንተ በቃ ተጎድቼ ማየት አለባችሁ ማለት ነው ያልገባኝ ነገር ሁሌ ስለጉዳት ነው የምታወሩት። ነው ወይስ እንደምፈልጉት የሆነ ቦታ አለ አይደለን? ማየት ስላልቻላችሁ ነው እንደዚህ የምትሆኑት? እሺ ሩታ፣ ጨርሻለሁ። አይ ሩታ፣ ነገሮችን ቀስ ብለን እናወራቸው። አሁን ላይ ስለፈጠነ ወይም ደግሞ በዚህ በፍጥነት በንዴት ላይ ሆኜ ነገሮችን ማድረግ አልችልም። ሶ ትንሽ ጊዜ ይስጠኝና እኔም ላሰብበት እሱም ያሰብበት ጊዜ እንሰጣት እና ደግሞ ጀስት የምታረጋቸውን ነገሮች አቁ ከ ሰዎች ከምታደረገ ዳን፣ አንድ ነገር ልንገርህ። ጊዜ ስጠኝ ጊዜ ስጠኝ አይሰራም። ገባህ? ፍላጎት ያለው ሰው ዛሬ ሁሉ ነገር አስተካክሉ መግባት ይችላል። ጊዜ በመጣ ቁጥር ጊዜ በተሰጠ ቁጥር ማለት ነው ብዙ አዳዲስ ነገር ህይወት እየተፈጠረ ነው። አዳዲስ ነገር እየተፈጠረ ነው የሚመጣው ጊዜ በተሰጠ ቁጥር ማለት ነው። አንተ ቅድም ያልከኝን በል፣ ስለሷ ያለህን ፍቅር አሁንም ስለሱ ያለህን ስሜት ይተላ ቅድም ያወራሁት ነገር ለምን አታወራም? አሁን እሷ ስትመጣ ለምን ትቀየራለህ ዳኒ? ማውራት ያለብኝ ነገር በሙሉ ትናንትና በቂ ነበር ያወራኋት ነገር ስለዚህ ምንም ነገር አሁን እኔ ላወራ ምንም ነገር አልችልም። በቃ ስለዚህ ፈጣን ከቻልኩ ማለት እኔ አንተ ምናልባት የሄድክበት መንገድ ነው። እኔ እግዚአብሔር በሚያውቀው በጥሩ ማለት በቃ እኔ ከይሳ ጋር ከምትሆን ማለት ነው ወይ ደሞ ከሌላ ሰው ጋር ሆና ከማያት ከምትወዳት ከምታፈቅራት ካንተ ጋር ብትሆን ይሻለኛል። ገባ? ለራሴ ስለራሱ ማለት ነው አንቺ ደህንነት ከሱ በላይ ላንቺ ደህንነት የሚሰጥ ሰው የለም። ላይ ሩታ አሁን አጠገብሽ ነው ያለው። ነገሮችን ለምንድን ነው መደበቅ የፈለግሽ? ውስጥ ያለውን ስሜት የምትደብቅ በቃ ታፈቅረዋለች። ከማናችንም በላይ ከእሱ ጋር መሆን ነው በዚህ ታዝ አብርሃምን ለጥያዎች አታስመስል በጣም ብዙ እንድጠላው የሚያደርጉ ተግባራቶች ስላደረገ ትናንት አንቺ ብዙ ነገር አድርገሻል እሱም እሺ ብዙ ነገር አርጓል ዛሬ ነው ለፍትና ሁሉን ነገር ለፍትና እኛም ከመሃላችሁ እንወጣለን እናንተ ግን ሰላም አውሩት ኧረ ግድ ይላችሁም ቆዩ እናንተ እኔ ነኝ ከመሃላችሁ ወጣው እናንተ ናችሁ እየተከተላችሁ ያላችሁ እኔ ግን ወጥቻለሁ ፕሊስ ዝም ብላችሁ እየመጣችሁ እናንተ ጃግራን ጃውን እያወራችሁ ትስተርባታሉ አትረብሹኝ በተቻላችሁ መጠን እሺ ምንድነው ችግሩ ሩታ ታረጋግተሽ አንድ መታወሩ

ልጆች አሁን ሌላ ግርግር ለምን በማህበራት አትታቀፍም? ሂደህ ሌላ ግርግር ውስጥ አንግባ። አንዴ እናውራ። እሺ ገባህ? እናውራ አንዴ። ካሜራ አልፈልግም። እሷ ትንገረ፣ አንተ አይደለም ምትነግረው። በምንኛ ትንገረ? በወፍ ቋንቋ ትንገረ? በአማርኛ ነው እስከዛሬ እየነገረች ያለችው። አልፈልግም። ይገባል ነው በደብዳቤ ትላክለህ

የማንን የማንም መጤ መጥቶ አፉን አይክፈትብን አስኪጁ። ማን ነው መጤ? እሱ ነው መጤ። ስለዚህ አስኪጁ እና እኛ እናውራበት። አንድ አስኪጁ በጣም ተጫዋች ነው። ባክ እየቀለልኩ አረጋም። ዳኒ እሱንም በኩርኩም በሚመለከተው ሁኔታ ስራት ባለው ነገር ለማውራት ሞክረናል። አላል አንተ እሷ ጋር ሆነ ቻርል ከዛ በኋላ አልፈልግም በላል ነው የት እንደምትውል አውቃለሁ የት ዳን እየሰማኸኝ ነው? በሕይወቴ ጉረኛውን እንዳይመቸኝ ገባክ? ይሄ ልጅ ዝም ብሎ ጉራ ብቻ ንፋስ በለው ገባክ? ስለዚህ እኔ ከዚህ በላይ ዝም መቆየት አይጠበቅብኝም። ከእሱ ጋርም አፍ መካፈት አልፈለግም። አንዳንድ ጊዜ ልጅ አፍን በከፈተ ቁጥር ትቀላለህ ነው። ስለዚህ አመሰግናለሁ። ለዛ ነው ብርድ ብርድ ያለ ንፋስ በለው ይላል። እንዴ አንቀጠቀጠ፣ ጋቢ ልበስበት አይደለም ክፉ ለምን? በጣም ከሚባለው በላይ ታወራለ። በጠራኝ ብቻ ነበር አንተም እሱ ነበር። ለምን ነገር ነገር ፊለፊት ደስ አይልም። ገባህ አይደለ? እሄ የኛ ባህሪ ከባሏ ጋር ባለ አንተ ምንም አይመለከትም። መሀል ላይ ያለፈውን ነገር ታስታውሳለህ። እሺ እሱ ነው እንደዚህ። አንተ እየደገምከው ነው። ሦስተኛ ሰው ነው እያደረግህ ያለው። ጀግና ሆነ ለመታየት እየሞከርክ ነው። አንዴ ዞር። ስለዚህ ከዚህ በኋላ ከሱ ጋር የምትንቀሳቀሱ የትም ቦታ ከሱ ጋር ከዚህ በኋላ እሱን ይዘሽ የትም አትምጭብን። ገባሽ አይደለ? በእኛም በሱ ዙሪያ በእኛም በሱ ዙሪያ እየሄድሽ ሩታ፣ ተረጋግተሽ ቀልብሽ መልሽ ሩታ። እውነት የማን ቀልብ? የሆነ ዛሬ የማደርገው ለመጨረሻ ጊዜ ነው። ነገ ይነድል አታገኝም። ገባሽ አይደለ? ለምን አትነጠፍላትም መሬት ላይ? ለምን ከላይ ብቻ ትሆናል? አይሻልም? መሬት ላይ ተነጠፍላትም። አይዞህ ሩቴ የሌለሽም የሌለሽን ባህሪ እያመጣሽ ነው ገባሽ አይደለ ይሄ ዛሬ የምታደርጋቸው ነገሮች እየሰራችሁ ያላችሁ ድራማ ነገ ይቆጭሻል እውነቴን ነው ገባሽ አይደል ነገ ይቆጭሻል አንተ ኧረ ቢያንስ እጅህን አውርድ እንዴ ኡፍ አይደክምህም ዝም ብሎ ማውራት ግን አይደክምህም በጣም አሽቃባሽ ሰው ነው ብላት በዚህ ልክ እኔ የሚያሽቃ ብሶ አይቻላል ገባህ አይደለ ወይ አንተ እኮ እያሽቃበት ከለህ አልገባህም አንተ ለዚህ የማይመለከተው ታያቦካ ያላህው